አብራለህ ሰው በጣም ትላንት ሀብን አክብራ የምሬን እኮ ነው የምላችሁ። ሀይሚ ለብሩኬ ፋሚሊዎች ወንድሞች፣ ለብሩክ እናት፣ ለብሩክ እንትን ወንድሞች፣ ለብሩኬ ለራሱ ምን አይነት ሪስፔክት እንዳላት በጣም ክብር ያላት ልጅ ናት። በጣም በእውነት ሀይሚ በዚህ አጋጣሚ ሳላደንቅሽ በፍጹም በፍጹም አላልፍም። በእውነት የምር እና በቃ በጣም አስደናቂ ስራ ነው ያርክሹ። በጣም አስገራሚ ስራ አስደንቀሽኛል። በጣም አድንቅሻለሁ። ለሱ ሪስፔክት አለሽ። በመታረቃችሁ ደስ ብሎናል። እና እናንተም እናንተ እኛ እናንተን ማየት የምንፈልገው እንደ አብርሽና እንደ ሩታ ወልዳችሁ ከብዳችሁ ነው ማየት የምንፈልገው? በቃ እናንተ እንዲህ ተለያይታችሁ ስትጣሉ ተራረቃችሁ፣ ክላስ ነው ብሩኬ። በቃ ምንም ንጹህ ሰው በቃ ንጹህ ሰው ነው ብዬ ነው ማስበው። የምሬ ነው ምነግራችሁ፣ ፋሚሊ በቃ አልገባችሁም። እንደዚህ አይነት ሰው አለ ወይ ነው እያስባለኛል። ብሩኬ በዚህን ሰዓት እንደዚህ አይነት ሰው አለ ወይ ነው እያስባለኛል። ከልቤ ነው ምነግራችሁ፣ በቃ አልገባችሁም። አንዳንዱን ወንድ አስተሳሰብ አልገባችሁም፣ ምን አይነት እንደሆነ ሊገባችሁ አይችልም። ፋሚሊ በቃ ወንድ ካልሆናችሁ አትረዱትም። እና እያልኩት ያለሁት ወንድ ነው የሚገባው ወንድ ነው የሚገባው። ፋሚሊ ወንድ ነው ምን ማለት እንደፈለግኩኝ የሚያውቀው እና ብሩኬ ትለያል። ሌላ እኔ ምንም ልላ አልችልም። ሌላ ነገር አንተ ተናግሬ አንተን የሆነ የሚገልጽ ነገር ምናምን ነገር መናገር አልችልም። ሳምክ ሜራ ምን ሀገር ምድሩ የመሰከረለት ብሩክ አለማየሁ፣ ምንም ማድረግ አይቻልም። እንግዲህ አንዳንዶቻችሁ ሃይሜን እንደ ሕፃን ልጅ አይቷት፣ እንዴት ነው ጥንቸል ገዝቶ የሚመጣው? የሰው ልጅ መኪና ገዝቶ ሰፕራይዝ ያረጋል። መኪና እንዲገዛላት ይቀራታል። አብረሽ መኪና ስለሸለመሩታ ነው እንዴ? እሷ እኮ ወንድ ልጅ ከነቃጭሎ ቁጭ አርጋለች። ስለዚህ ሃይሜም ወንድ ልጅ ከነቃጭሉ ወይም ደግሞ ሴት ልጅ ይዛስከች ስትል አብራራው ከችላል። አሁን ላይ ልምምድ ነው የሚያስፈልጋት። እንዴ ምን ነው ተቃጠላችሁ? አንዳንዶቻችሁ ቡና ጠጡ እንዴ። ሰላም ጤና ያስጥልን። እኛ ወድ ቤተሰቦች እንዴት አላችሁ? እንዴ ናችሁ አለው እኔ ደህና ነኝ። እግዚአብሔር መስገብ ወደ ሰላም ነው በኔ ጋ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ዛሬ ወንድማችን አልጋ ገዝቷል። ኦ ማይ ጋድ። በእኔ ቤት ብቻ ነው ታዲያ የተለቀቀው? በእናንተ ጋ የለም? ለማንኛውም እንዴት ነው ብሩኬ የጥቅም ሰው ነው ልጅቷን ያታልላታል። ሀይሚ እኮ የዋህ ናት። የዋህ ታላችሁ ውስጥ ብሩክ ነው የዋህ አልሰማችሁም? እንዲህ ከትናንት ወዲያ መኪናህን ነው የምታውበው እኔን ረስተኛል። ለመኪና የምሰጠውን ሬስፔክት ለእኔ አትሰጠኝም እኮ ነው ያለችው። እኮ እኔ እኮ ሀይምዬ እንደው ባልሽን ለበላተኛ የምታጋፍጩ ነገር ግርም ይለኛል። አሁን ትናንትና እንደዛ ስላለችው ዛሬ ሄዶ ጥንቸል ገዝቶ መጣ እና ታዲያችን ጥንቸል እኮ የገዛበት የራሱ ምክንያት አለው ደግነቱ እሱ በሰው ወሬ አይመራም። ምክንያቱም ጥንቸሏን የገዛበት የራሱ ምክንያት አለው። ምክንያቱም ደግሞ ባለቤቱ ትረዳዋለች። እናንተ ተመልካቾች ደግሞ እንደመሰላችሁ ነው፣ ሁሌ የጥቅም ሰው ናችሁ። ብሩኬ ምንም ነገር ቢያደርግም እኮ አድርጓል ብላችሁ አታቁም። አድርጓል ብላችሁ አታቁም፣ ምስጋና የላችሁም ሲጀመር ማለት ነው። ምንም ምስጋና የላችሁም ሲጀመር ምንም ማለት ነው እንጂ አሁን እንደው ሲጀመር እኮ ይህ አዲስ ነገር ነው፣ ከሰው የተኮረጀ አይደለም። ይህ ስጦታ ማለት ነው፣ እውነቴን ስነግራችሁ። በዛ ላይ ደግሞ ብዙ ትምህርት አለው፣ ብዙ የቤተሰብ ኃላፊነት። አሁን እነሱን ይበላሉ፣ ይጠጣሉ፣ ይታጠባሉ፣ እነሱን ማሰብ። እነዚህን በስነ ስርዓት የምትይዝ ከሆነ ሀይሚ የልጅ ኃላፊነትም የመውሰድ ግዴታዋን በዛው ያረጋግጣል። እውነት ከባድ ትምህርት እኮ ነው። እናንተ ትምህርት ቤት ሄዳችሁ ትማራላችሁ አይደለ? እሱ ግን በቤቱ የቤት ስራን የሰጣት እ መጀመሪያ ለጥያቄያችሁ መልስ እየመለሰላችሁ ነው የሚሄደው፣ የአለማየሁ ልጅ ማለት ነው። እናንተስ ምን አላችሁ? ተንጠልጥላችሁ ትላንትና ብሩክ አይሚን ብሩክ አልኩ፣ ሶሪ፣ አብርሃም ለሩታ መኪና ስለሰጠ ሩታ እኮ እርጉዝ ሆና እየተረገጠች። ሩታ ስንት ዓመት? ኦልሞስት አንድ ዓመት ከአብርሃም ጋር ሰራች፣ አንድ ዓመት ደግሞ ለብቻዋ ሰራች። ሁለት አመት ሙሉ እየተረገጠች ነው እየሰራች ያለችው እንኳን መኪና ይበዛባታል ለዛውም ወንድ ላይ ከነቃጭሎ ዱባ አድርጋ እኮ ነው ታዲያ ይገባታል እኮ ይገባታል ይሄን ስላችሁ ሀይሚ መኪና ይገባትም እያልኩ አይደለም ሀይሚ ደግሞ አሁን ላይ ባለችበት እስኬ ትክክለኛ ነገር ነው እያደረገ ያለው ብሩክ አሁን ላይ መኪና እሱ አለው አንድ መኪና ካለ ለሁለቱም በቂ ነው ለየብቻ የሚሄዱበት ጉዳይ የለም ለየብቻ የምትሄድበት ጉዳይ የለም። እሷ መኪና መንዳት አትችልም። ስለዚህ ገና እያስተማራት ነው ገና እየተማረች ነው። ሶ ትምህርቷን ትጨርሳለች። የመኪና መንጃ ፍቃድ እየተማረች ነው አሁን ላይ አትችልም። ብትችል ኖሮማ የብሩኬም መኪና እንደ ጦር እንደዚህ አትፈራውም ነበረ። እና ብሩኬም ለመኪናው ምን አይነት ሬስፔክት እንዳለው ስለምታውቅ ከመኪናው ጋር ብዙ አትሳፈጥም። እና ትማረ ገና ናትኮ ገና ልጅ ናትኮ ልጅ ናት ስትባሉ ይቆጫቸዋል፣ ይከነክናቸዋል። የሆነ ነገር ሲነሳ ደግሞ እሷ እኮ ህፃ ልጅ ናት፣ ገና እኮ ከእናንተ ታንሳለች፣ ገና እኮ ከእናንተ ትላላችሁ። ልጅ ለመውለ ስትባሉ ደግሞ ትልቅ እኮ ናት እሷ እንደዚህ ናት ትላላችሁ። ታዲያ ወደ ማንኛው ሆነ እንደግፋችሁ፣ ወደ ማንኛው ሆነ እናግዛችሁ? እንዴ ጭንቅላታችሁን ማሰራት ልመዱ በመጀመሪያ ማለት ነው እንጂ አሁን ብሩኬ፣ እውነት እነዚህ ጥንቸሎች ምንም ነገር ለእናንተ እድሜያችሁ ስላለፈባችሁ ለእናንተ ኖርማል ነው። ለሃይሚ ግን ቦታ አለው። ለሃይሚ ግን ትልቅ ትምህርት ነው የተሰጣት አሁን ባለችበት ቦታ ላይ። ሲቀጥል ደግሞ ወንድምየውም እዚህ ቤት ሌላ ተጨማሪ ነገርም ያስፈልጋል ብሎ ነበር እሱ። በእርግጥ አራት ልጆቹን ያለው ነገር ግን ደግሞ ከአራት ልጆቹ በፊት የሚያስፈልገውን ብሩክ ያውቃል። አዎ ብሩክ ልጅ ነው አባት ለመሆን ማለት ነው፣ ምራቅ ዋጥ ማድረግ አለበት። ይሄን ስላችሁ ብሩኬ ምራቁን ዋጥ ያደረገ አይደለም ወይ ልትሉን ትችላላችሁ። ብሩኬ ወጣት ነው። አሁን ላይ መዝናናት፣ መጫወት አንዳንድ ነገሮችን ጀስት ላይፍ በቃ እንደዚህ እንደዚህ እዚህ ስኬጅ ላይ ነው አሁን ያለው። ለሴት ልጅ ትዳር ቀላል ነው፣ ለወንድ ልጅ ግን አባትነት ትንሽ ይከብዳል። ሶ ስለዚህ ትንሽ ታገሱ፣ እስኪ አዲስ ነገር ይፈጠር። በዛው ላይ ደግሞ አዲስ ነገር አለ ስትል ነበረ። አዲስ ነገሩ ምን አደረግከው? ለቅመሟ እየቸከስካት ነው፣ እየሸወድካት ነው። እንዴ ለማውጣጣት ነው ወይስ ምንድነው? እሱ እኮ የድብቅ እኮ ነው። አላያችሁም? አልሰማችሁም? የሆነ ጊዜ ኢንስታግራም ላይ ባጭር ነገር ተፖስቶ ምን እንዳላት ሀይሚ አሁን አታቁም? ምን አይነት ስራ እንዳላት አታቁም? ምን አይነት ቢዝነስ እንደምሰራ አታቁም? ተበድላችኋል፣ ይህን ካላወቃችሁ ማለት ነው። ሶ ብሩክ አለማየሁ የተግባር ሰው ነው እንጂ የወሬ ሰው አይደለም፣ በነገራችን ላይ። ስለዚህ ሰከን ብላችሁ ነገሮችን ለማዳመጥ ሞክሩ። የናንተ አፍና የእናንተው ምላስ ነው የሚያደርጉትን ነገር ሁሉ ብዙ ነገር ከካሜራ ጀርባ እንዲያርጉ የተገደዱት። እያንዳንዱ ነገር በግልጽ ሲቀርቧችሁ ነገራችሁ ወደ ሌላ ነገራችሁ ወደ መጥፎ ነገር በቃ አሁን ይሄ ትናንት ነው እንኳን አሁን ይሄ ብዙ ይሄ በቃ ራስ ወዳድ ነህ የሚያስብል ነገር እኮ አይደለም። በጣም ቆንጆ ስጦታ እኮ ነው የሰጣት ቆንጆ ነገር ለሴት ልጅ የምሬንስ ነግራችሁ እና እናንተ ግን ቴንኪው ሳይሆን ስታሽሟጥጡ ነበረ። ብዙዎቻቸው እሷ ግን ደስ ብሏታል። እንዳያችሁት ነው ደስታዋን የገለጸችው። ምክንያቱም ትፈልግ ነበር፣ ትወድ ነበር እንደዚህ አይነት ነገር። የምትወደውን ነገር ነው ያደረገው። አንድ ደግሞ የምትወዱ ሰው፣ የምታፈቅሩ ሰው፣ የራስ የምትሉት ሰው እናንተ የምትወዱትን ነገር ያን ያህል ኪሎ ሜትር ሄዶ አምጥሶ ሰፕራይዝ ማድረጉ አይታችሁታል። ፀጉር እንኳ ምን ያክል ጭብርር ብሎ እንደሄደ ማለት ነው። ይሄ ሁሉ ምንድነው ለሚወዳት ለሃይሜ ሲል የማይፈነቅለው ጉድጓድ የለም። የሃይሜን ደስታ ለማሟላት የማይፈነቅለው ጉድጓድ የለም። በቃ እንደው የሚችል ቢሆን እራሱ አፈር ሳይነካት እንድትሄድ ማድረግ ነው የሚፈልገው ብሩክ ማለት ነው። እሱን ደግሞ ቀስ በቀስ ታዩታላችሁ እንዴ። ስለዚህ ምንድን ነው ሳካ እንበሉ። ምን ነው አለብሩክ ወንድ የለም አላችሁ። ለነገሩ ለነገሩ አለብሩክ እኮ ወንድ የለም ማንም ማንም፣ እንዴ ከቡድ ታጅራ ብትፈልጉም አታገኙም። ክብር ብትሉ፣ ቁመና ብትሉ፣ ጭንቅላት ብትሉ ሁሉ ነገር እግዚአብሔር አሟልቶ የሰጠው ከነ ቤተሰቡ ማለት ነው። ክብር ያለው ቤተሰብ። ይህን ስላችሁ የሃይሚ ቤተሰብ ክብር የለም እያልኳችሁ አይደለም። እሱን ስለተናገራችሁ ነው እኔ እየተናገርኩ ያለሁት ገባችሁ። ስለዚህ ሳካ እንበሉ የሆነ ነገር በተደረገ ቁጥር ወደ ኋላ እየተመለሳችሁ ሌላ ነገር አትጎትቱ። እንደዛ ስትጎትቱ እነሱ ሚስጥራቸውን እየደበቁ እየመጡ እየደበቁ እየመጡ ነው። ይደብቁ፣ መብታቸው ነው። አሁን ሀይሚ ምን አይነት ስራ እንዳላት አታውቁም እኮ ዝም ብላችሁ ነው። ብሩክ ምን እንደሚሰራ አታውቁም። ይሄ ሁላ ሁሉ ተደብቃችኋል። ምስጊኖች ስታሳዝኑ ግን በጣም የምታሳዝኑት። ለማንኛውም ሁሉም ቀስ በቀስ በቀስ እንቁላል በእግሩ ይሄዳል ይባላል አይደል እንዴ? ስለዚህ ሁሉም ነገር ቀስ በቀስ ይሆናል። ግን ለሚያልፍ ነገር መጥፎ ነገር አትናገሩ። ብሩክ ማለት ሀይሜ ላይ አንደኛው አካል ነው። ሃይሚም እንደዛው።